ወልዳ የስድስት ቀን ህጻን ልጅ በአረንጓዴ ብጫ ቀይ ጠቅልላ እዚጋ ጣለችው። እግዚአብሔር እንዳለ እኔ የማውቃቸው ልጆች እንዳለ ኔ የታፈሱት አንዳንድ ርካሽ ሴቶች በሚሰሩት ስራ እኛ አረብ ሀገር ሴቶች እየተሰደብን ነው የምንገኘው ማለት ነው። በአሁኑ ሰዓት ላይ ደግሞ ዱባ ሀገር ላይ የተፈጠረ አስደንጋጭ ነገር አለ ማለት ነው። አንዳንድ አረመኔ ሴቶች ይህን ነገር እያደረጉ እኛን ስማችንን እያስጠፉን ያሉት ማለት ነው። ባካቸው ወቶች አረብ ሀገራት ላይ ያላቸው የተኛው ነገር ላይ ኑሮ ራሳችሁን ጠብቁ ማለት ነው። በተለይ ደግሞ ዱባ ሀገር ላይ አፈሳ ተጀምሯል። በዚች አረመኔ ሴ ምክንያት ምኪናት እባካችሁ ቪዲዮውን እስከ መጨረሻው ማዳመጥ እንዲሁም ላይክ ሼር አድርጋችሁ ለብዙ እህቶች እንዲደርስ ፈልጋለሁ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ እንዲናችሁ ሰላም ናችሁኝ? ጋውል ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁ በሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም የሚያሳዝን ነገር ተፈጥሯል ማለት ነው። እህቶቼ እባካችሁ እባካችሁ እባካችሁ እባካችሁ አንዳንድ አረመኔ ሴቶች በሚሰሩ ስራ ስማችን እየጠፋ ነው ማለት ነው። እንደዚህ አይነትም ነገር የምታደርጉ እህቶች ካላችሁ እባካችሁ እራሳችሁን ተቆጠቡ ማለት ነው። አንድን ጋር ነገር ማለት ነው። እንቅርታ ተሳሳትኩኝ እና አረብ ሀገራት ላይ ስትኖሩ ስሜታችሁን አትከተሉ። ወላሄ ነው የምላችሁ እኛ ከሀገራችን የወጣ ነው ሰርተን ለመለወጥ እንጂ በሰው ሀገር ላይ እንደፈለግን ልንማገጥ፣ እንደፈለግን ልንሆን ካገኘ ነው ሁሉ ልንተኛ እንዲሁም ደግሞ ልጅ ወልደን ልንጥል አደለም። ሀገር ከሀገራችን ወጥተን ቤተሰቦቻችን የምንወዳቸውን፣ የምናከብራላቸውን፣ ምናሳሳላቸውን። ልጆቻችንን ጥለን ስደት ሀገር ላይ የወጣ ነው እኮ ሰርተን ለመለወጥና ህይወታችን ለመቀየር ከዛ በኋላ ደግሞ ሀገር ገብተን ከቤተሰቦቻችን በደስታ ለመኖር ነው እየለፋን ያለ ነው። አደል እንዴ? ግን አንዳንድ አረመኔ ሴቶች በሚሰሩ ስራ ደግሞ እኛም ተጨፍልቀን በአንድ ላይ አረብ ሀገር ሴት እኮ እንዲና ተብለን ስማችንን ይጠፋን ማለት ነው። እና እባካችሁ ወላይ ለጊዜያዊ ስሜት ብላችሁ ህይወታችሁን የምታበላሹ ሴቶች የባካችሁ፣ ተጠንቀቁ። እኛንም ስማችንን አታስጠፉን፣ ገባችሁ። እናንተ በስሜታዊ ፍቅር ይዟችሁ ስሜታዊ ሆናችሁ ላገኛችሁት ወንድ እንትናችሁን ገልባችሁ እየሰጣችሁ እኛን ስማችን አታስጠፉን። ካልሆነ ትክክለኛ ወንድ ፈልጋችሁ አግቡ፣ ካልሆነ ደግሞ ሀገር ገብታችሁ እንደፈለጋችሁ ነው። በሰው ሀገር ላይ ግን የአረብ ሀገር እንትን የኢትዮጵያ ሴቶች እንዲናቸው እንድንባል አታድርጉን። ወላሄ እኛ እጃዛ ሳያምረን ምንም ነገር ውጭ መውጣት ልብስ መቃየር ሳያምረን በአረብ ሀገር ላይ አንገታችንን ደፍተን የምንሰራ ሴቶችን ስማችን ነታስጠፉን። እባካቸው፣ እባካቸው እናንተ እርኩሶች በምታረጉ ስራ ድርጊት እኛን ስማችን ያታስጠፎን ማለት ነው። በዚህ ሰዓት ላይ ደግሞ ዱባ ሀገር ላይ እየተሰማ ያለው በጣም የሚያሳዝን እና በጣም የሆነ የሚያስጠላ ነገር ነው ማለት ነው እና ግማሹ ልጅ ወልዶ ጣላ ይባላል። ግማሹ በንትን ምንድ ነው? በኤዲስ በሽታ ተያዘ ይባላል። እንደገና ልጅ አርግዞ እንዲሆንኩኝ እንዲሆንኩኝ ወላይ በጣም ነው የሚያስጠለው። ሌሎቹ ይደፈራሉ። እንዲሁም በግድ አስገድዶ ይደፍሯቸውና እንደፈለጉ ይደበድቧቸዋል። ወላይ ጫና በዛባቸው እኮ ባላበጋ ሴቶች ማን ነው? አንዳንድ ደግሞ ገንትናችሁ ነው ገልባችሁ እየሰጣችሁ እኛን ስመት አስጠፉን። አረባካችሁ ባካችሁን እኛ እንኑርበት እንስራበት፣ ሰርተም ደግሞ በሰላም ለሀገራችን እንድንበቃ እንሁን። ስማችን አታስጠፉን። የአረብ ሀገር ሴቶች አንባል በዛው ሀገር ላይ ማለት ነው እና ወላሂ ስንት እንትን ኢጃዛ ቤት ምን እንደሆነ ሳያውቁ ማለት ነው ኢጃዛ ቤት ምን እንደሆነ ሳያውቁ አንገታቸውን ደፍተው ምንም ነገር ሳያምራቸው ሰው እየናፈቃቸው ሰው ማየት አበሻን ማየት እየናፈቃቸው አራብ ቤት ላይ ጸጥ ብሎ አንገታቸውን ደፍተው የሚሰሩ ስንት ጀግና ሴቶች አሉ። እነዛም ጀግና ሴቶች ደግሞ አንዳንድ እርኩስ ባለጌ ቅሌታም ሴቶች በሰሩት ስራ ደግሞ የአረብ ሀገር ሴት እኮ እንዴናት እንባላለን። ያገኘ ሁሉ የመጣ ሁሉ እኮ የአረብ ሀገር ሴት ነው የሚለን የሚሳደበን። የምታሰድቡን ደግሞ እናንተ ናችሁ፣ አንዳንድ እርኩስ ሴቶች። አረ ወላሂ ላዚም ስሜት የሚያስፈል ሚያንት የሚያስቸግራችሁ ከሆነ እላችሁ ላይ ሙቁሃ ሙቁሃ አልኩኝ፣ የባሰ ያብስባችኋል። ለነገሩ ቀዝቃዛ ውሃ ድፉ፣ ወላሂ ቀዝቃዛ ወድፉ እንዲሁም ደግሞ ቶሎ ብላችሁ ሽንት ቤት ገብታችሁ ትጥብ በላችሁ ውጡ፣ ማለት ነው ልባችሁ የሆነ ፍቅር ፍቅር ሲያምራችሁ እና እባካችሁ፣ ስማችን አታስጠፉን። ወላ እኔ ብዙ ጊዜ ማለት ነው ለምንድን ነው ትዳርሽ ምናምን ስሉን በጣም ነው ግራም የሚገባኝ። እኔ ወላ ነዚ ከጭንቅላት ያውጥችዋለው። እኔ አሁን ሴቶች እንዲሆን ልወ እንትን ባሌ አፈቀኝ ምናምን ስሉ ወላይ በጣም ይገርመኛል። እኔ ምንም ነገር ምንም ምንም ምንም ምንም ከልጆች ውጭ ምናፍቀኝ ነገር የለም ገባችሁ። እናም ስማችን አታስጠፉን። ዱባይ ሀገር ላይ ደግሞ ያላችሁ ሴቶች እባካችሁ፣ እባካችሁ ይህን ነገር ከማድረግ ተቆጠቡ። ይህን ነገር አታድርጉ። ከጠለብ አትትፉ። ከጠለብ እየጠፋችሁ ወንድ ጋር እየሄዳችሁ እየተደፈራችሁ እንደገና ለጊዜያዊ እየተጫወተባችሁ ብራችሁን ወስቶ አውጥቶ እየጣላችሁ እንዲሁም ደግሞ አንድ ነገር ልንገራችሁ ማለት ነው ሴቶችዬ ስታረግዙ የምትጎዱት እናንተ ናችሁ። አሁን ለስሜታ የሆናችሁ ያ ሰው የእውነት የሚወዳችሁ መስላችሁ የእውነት የሚወዳችሁን የሚያገባችሁ መስሏችሁ ሲያታላችሁ በፍቅር ሲያጫጫውት ሞትልሻለሁ፣ ከአንቺ ተለይቼ መኖር አልችልም፣ መባክሽ ነይልኝ የሚሉሽ ሁሉ ማለት ነው፣ ወላ ለስሜቱ ስሜቱን አቀዝቅዞብሽ ከዛ ጥሎሽ ነው የሚሄደው የምትቸገሪ ዋንች ነሽ። ልጅ ወልደሽ የምትሰቃይ ዋንች ነሽ። ዘጠኝ ወር አርግዘሽ የምታሰቃይ ዋንች ነሽ። እንዲሁም ደግሞ ልጅ እንደገና የወለሽውን ልጅ ስንቱ ልጅ እያንትን ናፍቆት በልጅ ናፍቆት እየተሰቃየ ልጅ እየፈለገ እናንተ ግን ባልሆነ መንገድ እያረገዛችሁ በሃላል መንገድ እንኳን አግብተው ልጅ እያጡ ሰዎች አሉ ማለት ነው። እናንተ ግን በዝሙት እየወለዳችሁ መንገድ ላይ ትጥላላችሁ። አታፍሩም? ትንሽ እንኳን አታፍሩም? ወላሂ እኔ እኮ ዘጠኝ ወር አርግዛችሁ ያን ሁሉ መከራና ስቃይታችሁ የወለዳችሁትን ልጅ እኮ አውጥታችሁ ስትሉ ምን አይነት የሆነ ነገር ካደረጋችሁ ማለት ነው። ለምሳሌ በሰዓቱ እናንተ በስሜት ተገፋፍታችሁ ይህን ነገር ያደረጋችሁት፣ ላደረጋችሁት ነገር ተጠያቂ መሆን አለባችሁ። ለሰራችሁት ስራ እስከ ጥግ መሄድ አለባችሁ። ወልዳችኋል፣ ልጃችሁን አሳድጉ። ካልሆነ መንገድ ላይ አትጣሉ። ካልሆነ ደግሞ ወንድ ጋ አትሄዱ አትጠጉ፣ ከወንድ ጋ ይቅርባችሁ። እኛንም ስማት ታስጠፉን። እንዲሁም ደግሞ ያረበከሰት እንዴናት አንባል በሰው ሀገር ላይ ያገኘው ላይ አፉን እየከፈተብን እኮ ተቸገርን። እኛ በሰው ሀገር ላይ ማለት ነውና፣ እና ወላይ ስንት ምንም ነገር ሳይናፍቃ ልጆቻቸውን እየናፈቁ ቤተሰቦቻቸውን፣ ባሎቻቸውን እየናፈቁ ግን የነገ ቀን አልፎልኝ ሀገር ገብቼ ደሰታለሁ ብሎ ስንቶቻቸው አንገታቸውን ደፍተው የሚሰሩ አሉ። እነሱንም እኮ አንድ ላይ ተጨፈለቅን እኮ እናንተ ይህንን ነገር ይህንን ብልግና ልትሰሩ ስትሄዱ መኪና ይጨፍልቃችሁ። ምንም ምለው ነገር የለኝም ማለት ነው። እናም ደግሞ ወይ እኔ እኮ የሚገርመኝ ነገር ወላሂ ጊራ እኮ ነው የሚገባኝ። በሰው ሀገር ለመስራት መታችሁ እንዲን እንድ እጃዛ ላይ እጃዛ መጃጃል፣ ከወንድ ጋር መተኘት ካላፈቅንትን ካላፈቀርሹ ማለት ሳይሆን ካላገባችሁት ወንድ ጋር ስትተኙ ምን አይነት ስሜት ነው የሚሰማችሁ? ደስተኛ ነው የምትሆኑት ወይ? ሰይጣን ነው የሚያሳስታችሁ? አረ ወላሂ ላዚም። አረ ተው፣ አረ ተው። ወላሂ ላዚም። እኔ አሁን እዚ ብዬ መናገር አልፈልግም ነበረ፣ ግን ወላሂ የሚሰማው ነገር ሁሉ በጣም ግራ የሚያጋባ ነገር ነው ማለት ነው። እና ባካችሁ እህቶቼ ራሳችሁን እንትን ተቆጣጠሩ፣ ራሳችሁን ተቆጣጠሩ፣ ተቆጠቡ። ይህንን ነገር አታድርጉ። የወደደ ሁሉ ያናገረሽ ፈልግሽ ያለ ሁሉ ያለ ሁሉ የእውነት የሚፈልጋችሁ እንዳይመስላችሁ፣ የእውነት የሚወዳችሁ እንዳይመስላችሁ፣ የእውነት ደግሞ ለእናንተ ፍቅር ያለው እንዳይመስላችሁ። በአሁኑ ሰዓት ላይ የሚያወራ ሁሉ ከእናንተ ጥቅም ፈልጎ እንጂ ያችን ጥቅም እስከሚያገኝ ነው እንጂ ያንን የፈለገውን ነገር ከእናንተ እጅ ካገኘ ከዛ በኋላ ዞር ብሎ አያችሁ ማን ነው ደግሞ ስትዳር ሳትይዙ ኒካ ሳታስሩ ማንም ሳያቅ አንቺ ትንሽን ገልበች ሰተሽው እንዴት አምኖች ነው ለትዳር የሚፈልግሽ? አስቡት እንግዲህ ለጊዜ መጫወቻ ነው የሚያደርጋችሁ እኮ ሀባይቢ፣ ለጊዜያዊ መጫወቻ ነው የሚያደርጋችሁ። የእውነት የሚወዳትን ሴት እንደዚህ አይነት ብልግና ስራ አንትን አይጠይቃትምም እና የማይላትም እንደዚህ ብልግና ስራም አይሰራም፣ ለእውነት ለትዳር የሚፈልጋትን ሴት ማለት ነው። እናንተ ግን ለስሜት መጫወቻ ነው የምትሆኑት። ለሱ ስሜት መቀዝቀዣ ነው የሚያደርጋችሁ። ከዛ በኋላ ደግሞ አላቅሽም ነው የምትባሉት እና እባካችሁ ተጠንቀቁ፣ እህቶች ራሳችሁን ጠብቁ። ለማንኛውም እባካችሁ ዱባይ ሀገር ላይ ያላችሁ በአሁኑ ሰዓት ላይ ጥንቃቄ አድርጉ። ማነው በዚች ልጅ ምክንያት ብዙ ልጆች ተይዘዋል። ብዙ ልጆች እንደተያዙ እንዲሁም ደግሞ ይኸው ዛሬ ላይ የሰማሁት ነው ጉድ ልንገራችሁ ማለት ነው ከዱባይ ስምንት ሴቶች ሬሳቸው ወደ ሀገር ገብተዋል እየተባለ ነው እና እባካችሁ ራሳችሁን ጠብቁ ህይወታችሁን የምትሚል ነገር አትጠቀሙ። እንዲሁም ስራ የሚበዛበት ቤት ብዙ ጊዜ እናገራለሁ። ስራ የሚበዛባችሁ ከሆነ ምግባችሁን በስነ ስርዓት ብሉ። እንደገና ምግብ ሳትበሉ በሉ፣ ስራ አትስሩ። ወላሂ ነው ምላችሁ። ደግሞ ከቻላችሁ ቫይታሚን እንትን ፈዋሩን ቫይታሚን ገዝታችሁ ቫይታሚን ሲ እሱን ተጠቀሙ ማለት ነው። ጉልበት ይሰጣችኋል። እኔ ያሁን በዚህ ጊዜ ላይ መጠቀም ጀምረው አጥንቴ ራሱ ያመኝ ነበረ፣ ግን አልሐምዱሊላ በአሁኑ ሰዓት ላይ ደህና ነኝ። የነጭ የደም ሴልን እንትን በደንብ እንዲንቀሳቀስ ያደርጋል እየተባለ ነውና፣ ቫይታሚኑ ማለት ነው። ፈዋሩ እንትን ውሃ ላይ ጭምር ስታደረጉት እንትን የሆነ ይፈላል በራሱ ጊዜ ፈልቶ ወደ ከለሩ ወደ ብርቱካናማ ከለር ይቀየራል ማለት ነው እና እሱን ተጠቀሙ። አረቦቹ ደግሞ እሱን ሳይጠቀሙ ዝም አይሉ። ምን ስለማቃቸው ነው፣ ጉንፋን ምናምን ሲይዛቸው እሱን ይጠቀማሉ። ማነው እኔ ራሱ በቀደም አምጪልኝ ብያት አምጥታልኛለች እየተጠቀምኩ ነው። እና ተጠቀሙ፣ ራሳችሁን ጠብቁ። ላለው የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወረመቱላሂ ወበረካቱ።